ተመልሰናል አድማጮቻችን፣ አራዳ ፌም ዘጠና አምስት ነጥብ አንድ ላይ ነው የምትገኙት። ፕሮግራም ፉትቦል ካፌ ነው። የቼልሲን ጉዳይ እንመልከት። ትናንትና በኮንፈረንስ ሊግ ከኮፐንሀገን ጋር ጨዋታውን አድርጎ አንድ ለዜሮ አሸንፏል። በዴዝሪ ሆል ግብ አማካኝነት ነው ማሸነፍ የቻለው። ግን የመጀመሪያውን ጨዋታም ሁለት ለአንድ አሸንፎ ነበር። ስለዚህ በድምር ውጤት አሸንፎ አልፏል። በቼልሲ በኩል ያው ይህን ውድድር ቼልሲ ማያሸንፎ ከሆነ ነው ሰርፕራይዝ የሚሆነው። ትናንትና ወደ ቀጣይ ዙር አልፏል። ወደ ቀጣዩ ዙር አልፏል። ከኤፍሲ ኮፐንሀገን ጋር ነው የተጫወተው። ባለፈው ሳምንት በፓርኬደን ሁለት ለአንድ አሸንፎ ስለነበር ሶስት ለአንድ በድምር ውጤት አሸንፎ ነው ያለፈው። ብዙ የሚወራበት ጨዋታ አይደለም እውነቱን ለመናገር። ግን የ አሁን ከሌጂያ ዋርሾ ጋር ይጫወታል፣ በሩብ ፍጻሜ በዩሮፕ ኮንፈረንስ ሊግ። ማሸነፍ አለበት ይህንን ውድድር። እንደዚህ አይነት ጫና አሰልጣኙ ላይ ያለ ይመስለኛል ይሄ ሁለት ትልልቅ ግቦች አሉት። አሁን በፕሪሚየር ሊግ መሳተፍ፣ በቻምፒየንስ ሊግ መሳተፍ ማለት ነው። ከአንድ እስከ አምስት ይበቃል። ጥሩ ሁኔታ ላይ ነው ያለው። ግን እሁድ አርሰናል ጋር ይጫወታል እና ኮንፈረንስ ሊግን ማሸነፍ አለበት። የሁለቱ ውድድሮች ጫና ያለበት ይመስላል። እንደምታውቂው ባለፈው አመት ፖቼቲኖ በካፕ ውድድሮች ላይ አንደኛው ላይ ፍጻሜ ይደርሷል፣ አንደኛው ላይ ግማሽ ፍጻሜ ይደርሷል ይሄ ከኤፌ ካፕም ከኮንፈረንስ ሊግም በጥራት ያነሰ ሊሆን ይችላል፣ አንዳንድ ጊዜ። በእርግጥ ኮፐንሃገን ባለፈው ዓመት የቻምፒየንስ ሊግ ተሳታፊ ነበር። እነ ዩናይትድ በነበሩበት ምድብ የነበረ ቡድን ነው። የሚያሳስብ አጋማሽ ነበር። ግን የመጀመሪያ አጋማሽ የቼልሲ የመጀመሪያ አጋማሽ አንድም ሙከራ ኢላማውን የጠበቀም ኢላማውን የሳተም ሙከራ አላደረግም። ለዚህ ነው ስቴዲየም ውስጥ የማጉረምረምና የተወሰኑ የጩኸት የቅራኔ የተቃውሞ ድምጾች የነበሩት። እንዲህ አይነት ነገር እየተደጋገመ ነው። ሁለተኛው አጋማሽ ላይ ባለፈው ሳምንትም በመጀመሪያው አጋማሽ እንዲሁ ድክመቶች ነበሩበት። ከሳጥን ውጭ በተቆጠሩ ጎሎች አማካኝነት በተለይ መጀመሪያው ጎል ከሳጥን ውጭ የተቆጠረ ጎል ነው። በፕሪምየር ሊግም ከሌስተር ሲቲ ጋር በነበረው ጨዋታ በእርግጥ ኮል ፓልመር የፍጹም ቅጣት ምት አስቀድሞ ስቶ ነበር ግን የማጥቃት ኤግዚቢሽን አልነበርም። እሱም የኩኩሬያ ከሳጥን ውጭ የተቆጠረ ጎል ነው ቼልሲን ከፕሪምየር ሊግ ከሚወርድ ቡድን ጋር የተደረገ ጨዋታ ነው ከቫን ኒስተልሮይ ሌስተር ጋር ያንንም በችግር ነው ያሸነፈው በተለይ በባክ ፋይፍ ከሚጫወቱ ቡድኖች ጋር ተጫዋቾቹ በተሟላ ጤንነት ላይ በነበሩበትም ጊዜ ጭምር ማድዌኬም እያለ ፓልመርም በጥሩ ፎርም ላይ በተገኘ ሰሞን ጃክሰንም ጎል እያስቆጠረ እያለ ለምሳሌ ጉዲሰን ፓርክ ላይ ከኤቨርተን ጋቻ ሲወጡ የባክ ፋይፍን ቡድን መስበር አልቻለም ትላንትናም በእርግጥ ብዙ ለውጦች ነበሩት። እንደ ባለፈው ጨዋታ ሁሉ አንዳንድ ፓልመርን ጨምሮ የአርሰናሉን ጨዋታ ታሳቢ በማድረግም ያሳረፋቸው ተጫዋቾች ነበሩ፣ ኩኩሬያ፣ ሌቫይ ኮልዊል፣ እንዲ እንዲህ አይነት ተጫዋቾች። አንድም ሙከራ በስታንፎርድ ብሪጅ ከኮፐንሃገን ጋር አድርጎ ምንም ሙከራ ሳያደርጉ መውጣት ግን የዚህ ጨዋታ ችግር ብቻ ቢሆን እንደውን ኢን አይሶሌሽን ታየዋለች። በቃ ምንም እንደ አልፎ አልፎ እንደሚያጋጥም ነገር ግን በሌሎችም ጨዋታዎች እየታየ ነው። በዚሁ ተመሳሳይ በረሃ ግብር ባለፈው ሳምንት በቀደም ከሌስተር ጨዋታ በኋላ በተለይ አንዱ እሱ ከሚቀመጥበት ስፍራ ኋላ የተቀመጠ አንድ ደጋፊ ሶርቲት ታውጥ ይህ ነገር አድርግ ምናምን እያለ ሲጮህበት ሲነጋገራየ ነው ማሬስካ እና ከጨዋታው በኋላ ሌስተር ላይ አርስናል እስከ 83ኛ ደቂቃ ድረስ ጎል አላስቆጠረም። ሲቲ እስከ 74ኛ ደቂቃ ድረስ ጎል አላስቆጠረም። ስለዚህ በፕሪሚየር ሊግ ቀላል የሚባል ጨዋታ የለም። እኛ ብቻ አይደለም የተቸገር ነዋል እና ቫን ኒስተልሮይ ከመጣበት ጊዜ ጀምሮ የሌስተርን ጨዋታዎች አጥንተናል። አንድም ጨዋታ በአምስት ተከላካዮች ጀምሮ አያውቅም። ስለዚህ በሳምንቱ በሙሉ ያደረግነው ዝግጅት በሙሉ የቆሻሻ መጣያ ውስጥ ይገባል ማለት ነው። ምክንያቱም የተዘጋጀነው በባክፎር እንደሚጫወት አስበን ነው የሚል ጀስቲፊኬሽን ነበር ይሰጠው ግን የተደጋገመ ሲሆን የኳስ ቅብብሉ ፍጥነት ዝግ ያለ ነው በጣም ፓልመር እስኪገባ ይልቁን የን ዲውስበሪ ሆል ጎል እስኪቆጠር ድረስ እና ጨዋታው ከዛ በኋላ እስኪፍታታ ድረስ ቼልሲ አደገኛ አልነበረ የመጀመሪያው አጋማሽ የቼልሲ የማጥቃት ስታቲስቲክሶች በሙሉ ዜሮ ነው ይሉ የነበሩት ዜሮ ኤክስጂ ዜሮ ሙከራ ዜሮ ኢላማ የጠበቀም የጠበቀ የሳትም ሙከራ በጣም መጥፎ አጋማሽ ነበር ለማየት ደግሞ ኮንፍረንስ ሊግ ለቼልሲ የሚመጠን ውድድር አይደለም የቻምፒየንስ ሊግ ታሪክ ነው ያለው የክለቡ በጀትም በቅርብ ዓመታት የተፈጸመው የኢንቨስትመንት አይነትም የሚከፍሉት ደሞዝም በሐሙስ ምሽት በኮንፈረንስ ሊግ ጨዋታዎች መጫወት የለባቸው ዩሮፓ ሊግም ያንሰዋል የቻምፒየንስ ሊግ ነው የቼልሲ በጀት መጠኑም ታሪኩም እንደዚሁ ባለፈው 20 ዓመት የቼልሲን ያህል ቻምፒየንስ ሊግ ያሸነፈ የለም። ሊቨርፑልና ቼልሲ ናቸው፣ ባለፈው 20 ዓመት ብቶ ያሸነፈ ሁለት ሁለት ጊዜ። ማንም ሁለት ጊዜ ባለፈው 20 ዓመት አላሸነፈም ቻምፒየንስ ሊግ፣ ሁለቱ ናቸው። ያ ነው የቼልሲ መጠን። ግን እዚህ ውድድር ላይ ከተሳተፍሽ ደግሞ ፕሮሚስ መታየት አለበት፣ ተስፋ መታየት አለበት እና ጨዋታው ውብ መሆን አለበት። አሁን ያንን ነው ማድረጋ በውድድር ዘመን የመጀመሪያ አጋባሽ ነበር እንደዛ ያው፣ በአብዛኛው በፕሪሚየር ሊግ ብዙ ለማይጠቀምባቸው ተጫዋቾች እድል ይሰጥ ስለነበር ኮምፒተንት ስብስብ ነው የነበረው። መጀመሪያ አካባቢ ሳንቾ፣ ዣዋ ፌሊክስ፣ ሚኻይሎ ሙድሪክ፣ ማርክ ጊዩ ራሱ ኤንዞ ፈርናንዴዝ የፕሪሚየር ሊግ አሰላለፍ ውስጥ በማይገባ ሰሞን በዚህ ውድድርና የለበር ይጫወት ነ ደህና ስብስብ ነበሩ ወይ ቬጋ እንዲህ እንዲህ አይነት ተጫዋቾች አሁን ያው አንዳንዶቹ ስለለቀቁ አንዳንዶቹ ስለተጎዱ ተመሳሳይ ቤንች አይደለም ያለው። ትላንትና ብታየው እሱ ነው ትላንት። የመጀመሪያ ለምሳሌ ታይሪክ ጆርጅ፣ ጆሹዋ ቼምፖንግ አይነት ተጫዋቾችን ተጠቅሟል። ፐርፎርማንሱ ብዙ ጥሩ አይመስለኝም። የፓልመር መግባት ከእንደዚህ አይነት ለአስር ጨዋታ ጎል ሳያስቆጥር ከተጓዘም በኋላ የሆነ ፋክተር ኤክስ ፋክተር የሚኖረው እሱ ተቀይሮ ሲገባ ነው፣ ግን ይሄ ችግር በተደጋጋሚ እየተደረጉ ባሉ ጨዋታዎች እየታየ ነው። ግን በጎ ነገር ይሄ ውድድር ያን ያህል የላቀ ጥራት ያለው ከቼልሲ አቅም በላይ የሆነ ውድድር ስላልሆነ በዚሁ መጠን ተጉዞ ውድድሩን ሊያሸንፈው ይችላል። ደዝብሪ ሆልም ይሄ ኮ ቻምፒየንስ ሊግና ዩሮፓ ሊግ አሸንፈው የሚያቅ ቡድን ኮንፈረንስ ሊግ ለማሸነፍ እየተጓዝን አይደለም ካልን በፍጹም ትክክል አይሆንም። ይሄንን ውድድር ለማሸነፍ እየተጓዝን ነው። አለማሸነፍ አለባቸው ማሸነፍ አለባቸው። እኔ እንደ መሰቸት ባይሆን፣ ያለፉት ጨዋታዎች ላይ የቼልሲ የሜዳውስ ፕሮግረስ ግን ችግር አለበት። በቼልሲ ደጋፊዎችም እንዲያውም ታስታውሽ እንደሆነ የሳሪ የቼልሲ አሰልጣኝነት ዘመን ብዙም ይናፈቅ አይደለም፣ ወይም በኖስታልጂያ በትዝታ ሰዎች ወይ እንዴት አይነት የእግር ኳስ ኤግዚቢሽን ያየንበት ነው አይሉም። ግን ለምሳሌ ሀዛር ምርጡን የራሱን ሲዝን ያሳለፈው በዛ የውድድር ዘመን በሳቸው አሰልጣኝነት ስር ነው። 2018 ሊ ካፕ ፍጻሜ ደርሰው ኬፓ እንደዛ አይነት ጠባይ ባያሳይ ኖሮ ሉ ሻምፒዮን ሁሉ ሊሆኑ ይችላል። በሲቲ በዛ ሲቲ በዛ ሲቲ ዶሜስቲክ ትሬብል በሰራው ቡድን በመለያ ምት ነው የተሸነፉት። በባኩ የዩሮፓ ሊግ ፍጻሜ አርሰናልን አራት ለአንድ ነው ያሸነፉት። የኤሜሪ አርሰናል ነበር በዛ ጊዜ። መጥፎ አይደለም ሪከርዳቸው፣ ግን ዝግ ያለ ነው የእሳቸው አጫዋወት የነበረው ሳሪ ቦል የሚባሉት ጣሊያኖቹ ሳሪዝሞ ምናምን የሚሉት አሁን ወደዛ እየሄደ ነው የቼልሲ ፖሴሽን ሚለው እሱ ቡድኖች በመጀመሪያ ውድድር ዘመን አጋማሽ ጥሩ እየተጫወትን መሆናችንን ካዩ በኋላ ለእኛ ክብር መስጠት ጀመሩ አለ። ስለዚህ በጥልቅ መከላከል ልክ ሌስተር እንዳደረገው ኮፐንሃገን እንደሚያደርገው ሌሎች ቡድኖች እንዳደረጉት የመጨረሻ መስመራቸው በአምስት ሰው የሚጠበቅ ሆነ። ስለዚህ እንደሌላው ጊዜ ስፔስ ማግኘት አሁን እና በሽግግር ማጥቃት እየከበደን መጣ ይላል። ጉዳቶች እንዳሉ አውቃለሁ። ያልነበሩ ተጫዋቾች ነበሩ። ትላንትና ጨዋታውን የጀመሩት የሮቴሽን ተጫዋቾች ናቸው። እንደ በጥሩ ገለጻ አንዳንዶቹ በክለቡ ማይቆዩ ናቸው። ዴውዝብሪ ሆል ከዚህ ውድድር ዘመን በኋላ ክለቡ የሚቆይ ከሆነ እገረም አሉ። ተስፋ የምትጥይበት የወደፊቱ ኮከብ አደለም፣ ገና እየጎለበተ እያደገ ያለ እንደ ኤስቴቫኦ ዊሊያን፣ ኬንድሪ ዲያዝ አይነት ኬንድሪ ፓይዝ አይነት በጣም ብዙ ተስፋ የሚጣልባቸው ተጫዋቾች አሉ። ዛሬ አንድ ዜና እያየን ጂዮቫኒ ኬንዳ የሚባለውን የስፖርቲንግ ሊዝበን ተጫዋች ለማስፈረም ተስማምተዋል። ያው ይቆያለ ነገር፣ 2026 ላይ ይመጣል ነው የሚለው ሶ ቼልሲ አማራጮች አሉት፣ ብዙ አማራጮች አሉት። ግን የቡድኑ ፐርፎርማንስ ሩብ ፍጻሜ ቢበቃም ደጋፊዎቹን ኮንሰርን የሚያደርግ እንደሆነ የምታውቂ። ባለፈው የሌስተር ጨዋታ ላይ የመጀመሪያ አጋማሽ እንዳበቃ ጩኸት ነበር፣ የተቃውሞ ጩኸት። ትላንትናም የመጀመሪያ አጋማሽ እንዳበቃ እንደዚሁ የቅሬታ ድምጽ ነበር። ለጊዜው ቁም ነገር ውጤቱ ነው እና በውጤቱ ደግሞ አልፈዋል፣ ለሩብ ፍጻሜ በቅተዋል። ይሄንን ውድድር የማሸነፍ ትልቅ እድል አላቸው። በዚህ ጊርም ከሁለተኛ ማርሽ በላይ ባልሆነ ርቀትም የፕሪሚየር ሊግ ፋይናንሻል ኢምባላንስ ይህንን ይፈጥራል። ግን አሰልጣኙ በስራው ብዙ መዝለቅ የሚፈልግ ከሆነ ቡድኑ ቶሎ መሻሻል ያለበት ይመስለኛል። መጀመሪያ አካባቢ ያየነው ተስፋ አሁን ብዙ የለም። በተለይ ፓልመሪያ መፍትሄ የማይሆን ከሆነ ሌላ ሀሳብ ከሌላ ተጫዋች ብዙ አይመጣም። ግን አሸንፈዋል። ዋናው ቁም ነገር እሱ ነው። አሁ ትናንትና በቼልሲ በኩል የተደረገው ጨዋታ ይሄ ነው። የዲየጎ ማራዶናን ጉዳይ ደግሞ እናነሳለን። መሸጋገሪያ ሰምተን እንመለስ።